ተስፋ የተጣለበት የተኩስ አቁም ስምምነት ሙሉ ለሙሉ ተሽሯል። ዩክሬን ከወትሮ በባሰ ስጋት ውስጥ ገብታለች። የሩሲያ ሚሳኤሎች በዩክሬን ሰማይ ላይ ሙሉ ለሙሉ እንዲከሽፉ ተደርገዋል። ዩክሬንን ለማውደም የተወረወሩ ሀያ ሶስት ሚሳኤሎች አየር ላይ ከሽፈዋል። ተባብሶ የቀጠለው የሩሲያ ዩክሬን ጦርነት የዛሬው የሀሳብ ትንታኔያችን ዋነኛ ጉዳይ ነው። ባለፉት ሁለት ሳምንታት የሩሲያና ዩክሬን ጦርነት አንዳች መፍትሄ ይኖረዋል የሚል ተስፋ ተጥሎበት ነበረ። በተለይም የሩሲያ ፕሬዚዳንት ቪላዲሚር ፑቲን ከፕሬዚዳንት ዶናልድ ትራምፕ ጋር ለአንድ ሰዓት ተኩል ያህል ካደረጉት የስልክ ውይይት በኋላ ሩሲያም ዩክሬንም በገቡበት ጦርነት በኃይልና መሰረተ ልማት አውታሮች ላይ የሚሰነዘሩ ጥቃቶችን ለማቆም ከጫፍ ደርሰው ነበረ። ይህም ሩሲያ በፈረንጆች 2022 ዩክሬንን ከወረረችበት ጊዜ አንስቶ የትኛውንም አይነት ጥቃት ለማስቆም የተስማማችው የመጀመሪያው ስምምነ ስምምነት ተብሎለት ነበረ። የዩክሬኑ ፕሬዚዳንት ቮልዲሚር ዜሌንስኪ ከዚህ ክስተት በኋላ ጦርነቱ እንደሚቆም ተስፋ ነበራቸው። ይህ ቢባልም ግን የሁለቱ ሀገራት ውጥረትና ግጭት እየባሰ እንጂ እየረገባ አልሄደም። ሌሊቱም የሆነው ይህንኑ አመላካች ነው። እሁድ ሌሊቱን ከሩሲያ ከፍተኛ ወታደራዊ ጥቃት የደረሰባት ኬቭ ሀያ ሶስት የሚሳይል ሙከራዎች ተደርገውባት አስራ ሶስት ያሉን አክሽፋለች። በአየር ጥቃትም ክፉኛ ስትጨነቅ አድራ 40 የሚደርሱ የሰው አልባ አውሮፕላኖች ጥቃትን አክሽፋለች ሲል አልጀዚራ ጽፏል። አንድ ሰው መሞቱ ሲረጋገጥ ቁጥራቸው በውል ያልታወቀ ሌሎች ክፉኛ ተጎድተዋል። ከእስካሁኑ የሩሲያ ጥቃትም የአሁኑ የከፋ ነው ተብሎለታል። ዜሌንስኪ ተናገሩም ሩሲያ ለተኩስ አቁም ስምምነቱ የሚሆን መሳሪያ ለማስቀመጥ ፍቃደኛ አይደለችም አሉ። ጥቃቱንም አወገዙም። እግረ መንገዳቸውንም አሜሪካን በእጅጉ ወቀሱ። ይህ ጥቃት የሰላም ስምምነቱን በዋናነት የምትመራው አሜሪካ ቸልተኝነት ያሳየችበት ነው ሲሉ፣ ለዚህም አጸፋ እንዲሆን ዩክሬን እሁድ ሌሊቱን በሩሲያ የኃይል መሠረተ ልማቶች ላይ ያነጣጠሩ ጥቃቶች ሰላዮችን ፈጽማለች። ዶናልድ ትራምፕ ከፕሬዚዳንት ፑቲን ጋር በስልክ በተነጋገሩበት ወቅት መጠነ ሰፊ የተኩስ አቁም ስምነት እንዲደረግ ከተፈለገ ከአውሮፓም ሆነ ከአሜሪካ ለዩክሬን የሚደረግ ድጋፍ መቆምን በቅድመ ሁኔታነት አስቀምጠው ነበር። ፑቲን ይህን ይበሉ እንጂ አሁንም ቢሆን ዩክሬን ላይ የሚያደርጉትን ዘመቻ የሚያቆምበት አንዳች ምክንያት እንደሌላቸው አመላካች ክስተቶች ናቸው ሲሉ ተንታኞች አስቀምጠዋል። አልጀዚራ በዘገባው የሩሲያ የሁርሌሊቱ ጥቃት ዩክሬንን የበዛ ፍርሃት ውስጥ ከቷል። ይገባታል ሲል አስቀምጧል። ይህን ጥቃት አስመልክቶ ከዩክሬን ጎን የቆመችው አሜሪካ እስካሁን ምንም ምላሽ አልሰጠችም።